እንደምናመሻችሁ፣ ተመልካቾቻችን። ከእለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም እለታዊውን የነዳጅ ዋጋ ተከታትለን እንመለስ። የኢትዮጵያ ግዙፍ የልማት እቅዶች የሀገርን ሁለንተና እድገት ለማረጋገጥ ጉልህ ድርሻ ይኖራቸዋል ተባለ። በህዳሴው ግድብ ምርቃት ላይ የተበሰሩ የኢትዮጵያ ግዙፍ የልማት ፕሮጀክት እቅዶች የሀገርን ሁለንተና እድገት ለማረጋገጥ ጉልህ ድርሻ እንደሚኖራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታ ተስፋውን ጎበሳይ ገልጸዋል። የኢትዮጵያ የልማት ፕሮጀክት እቅዶችም ሰላማዊ ኒውክሌር ማብሊያ፣ የነዳጅ ዘይት ማጣሪያ፣ የተፈጥሮ ጋዝ ፋብሪካ፣ ግዙፍ አየር ማረፊያ፣ የ15 ሚሊዮን ቤቶችና የማዳበሪያ ፋብሪካ ግንባታ ይገኙበታል። የህዳሴ ግድብ የሚያመነጨው የኃይል አቅርቦትም ኢትዮጵያ በሁሉም መስክ እያስመዘገበች የምትገኘውን የልማት ስኬት ለማሳለጥ ወርቃማ እድል ይዞ መምጣቱን ተናግረዋል። ኢትዮጵያ የመቻል ሀገር ናት ያሉት ሚኒስትር ዴታው በዚህም በትውልድ ቅብብሎሽ አክሱምና ላሊበላ ላሊበላን ያነጸ በአድዋ ተራሮች ወራሪ እንድል የነሳ ታሪክ ቀያሪ ትውልድ የሚነሳባት ሀገር መሆኗን አንስተዋል። የአሁኑ ትውልድም በታላቁ ህዳሴ ግድብ ግንባታ የፈጸመው አኩሪ የልማት ገድል፣ አኩሪ ህብረ ብሔራዊ አንድነትን የሚያነጽ ደማቅ ትርቅት መጻፍ እንደቻለ አብራርቷል። የህዳሴ ግድብ ተጠናቆ ለምርቃት መብቃቱም ተጨማሪ ግዙፍ ብሔራዊ የልማት እቅድ ፕሮጀክቶችን ተግባራዊ ለማድረግ መነሻ ሆኖ የሚያገለግል መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በህዳሴ ግድብ ምርቃት ላይ ያበሰሯቸው የ30 ቢሊዮን የአሜሪካ ዶላር ግዙፍ የልማት ፕሮጀክቶች የኢትዮጵያን ብልጽግና ለማረጋገጥ ጉልህ ድርሻ ይኖራቸዋል ብለዋል። በቀጣይ የሚገነቡ ግዙፍ ፕሮጀክቶችም መሰረተ ልማትን በማሟላት የኃይል አቅርቦትን ለማሳደግ፣ የግብርና ምርታማነትን ለማላቅ የማይተካ አስተዋጽኦ እንደሚያበረክቱ አብራርተዋል። መንግስትም የኢትዮጵያን የእድገትና ብልጽግና ጉዞ በማሳለጥ የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ የልማት ስራዎችን አጠናክሮ እንደሚቀጥል አስታውቀዋል። ባለፉት ዓመታት በተቋማት የእቅድ ዝግጅት አስተዳደርና አፈጻጸም ላይ መሻሻሎች መኖራቸውን የሐረሪ ክልል ርዕሰ መስተዳደር ኦረዲን በድሪ ገለጹ። ርዕሰ መስተዳደሩ ይህን ያሉት ከፕላንና ልማት ሚኒስትር ፍጹም አስፋ የተመራ ልዑክ ጋር በተወያዩበት ወቅት ነው። ውይይቱ የክልል ኢኮኖሚ አካውንት ግበራ፣ የኢትዮጵያ ስታቲስቲክስ ፕሮግራም ልማት፣ የዲጂታል ልማት እቅድ ክትትልና ግምገማ ስርዓትና የመንግስት የልማት ስራዎች አመራር እና አስተዳደር ዙሪያ ያተኮረ መሆኑ ተገልጿል። የሐረሪ ክልል ርዕሰ መስተዳደር ኦረዲን በድሪ ለሀገሩ ሁለንተናዊ እድገት ጥራት ያለው እቅድ በማቀድ ለተግባራዊነቱ በትኩረት መስራት ያስፈልጋል ብለዋል። ባለፉት ዓመታት በተቋማት የእቅድ ዝግጅት አስተዳደርና አፈጻጸም ላይ መሻሻሎች መኖራቸውን የገለጹት ርዕሰ መስተዳደሩ ውይይት በተለይ የተደራጀ የመረጃ አያያዝ ስርዓት ለማዳበር ያግዛል ብለዋል። የፕላንና ልማት ሚኒስትር ፍጹም አስፋ በበኩላቸው ባለፉት ዓመታት የተቋም ግንባታ ስራዎችን ውጤታማ ለማድረግ የተለያዩ ጥረቶች ሲደረጉ መቆየታቸውን አስታውሰዋል። በተለይ ከለውጥ ወዲህ የመንግስት የልማት ስራዎችን የማስተዳደርና የመፈጸም አቅም ማደጉን ያነሱት ሚኒስትሯ በዲጂታል ልማትና በስታትስቲክስ ፕሮግራም ልማት የተጀመሩ ስራዎችን በማጠናከርና ወደ ክልሎች በማውረድ ተወዳዳሪ ኢኮኖሚ መፍጠር እንደሚሰራ ተናግረዋል። ለዚህም ሚኒስትር መስሪያ ቤቱ ከክልልና ከከተማ አስተዳደሮች ጋር በቅንጅት እንደሚሰራና ድጋፍ እንደሚያደርግ ሚኒስትሯ አንስተዋል። ተመልካቾቻችን፣ የዕለቱ የቢዝነስና ምጣኔ ሃብት ዘገባዎች በዚሁ ተጠናቀዋል። ስለተከታተላችሁን አመሰገንን።